ከዛ እዚህ ላይ ምን ይደረጋል መሰላችሁ? ታርጋላችሁ። እንደዚህ ታማስላላችሁ። ቢስሚላህ ውሃ መኖር የለበትም ከዚህ በኋላ ውሃ መኖር የለበትም። ከአርባ ደቂቃ በኋላ ነው ምግብ የምትበሉት ውሃ የምትጠጡት። ስለዚህ እንዴት ነው የሚሆነው? ይሄ እንደዚህ ታደርጋላችሁ። አላችሁ ቢስሚላሂ ራህማን ራሒም። አያችሁት? ውድ ወንድሞች ያው እናንተ እናንተ ፊት ራሱ ከዛ ጥቁር አዝሙዱ አፋችን ላይ እንደዚህ ማድረግ አለብን ማለት መላመጥ አለብን። ይህ ነው ይህ ነው። ውድ ወንድሞች እናቶች፣ ይህ ማር ነው። ቀደም ከ99 አይነት በላይ ቅጠልን ለመዘጋጀት ከሁሉም ነገር የተዘጋጀው ያለው ይሄ ትልቁ ማር ነው። ይሄ በጣም ብዙ መድኃኒት ያለው ማለት ነው። አብሮ ተቀመጠበት ደግሞ ብላክ ሲድ ነው። የጥቁር አዝሙድ ፍሬ ነው። የጥቁር አዝሙድ ፍሬ ነው። ስለዚህ ይሄ ጥቁር አዝሙድ ፍሬ የጥቁር አዝሙድ ፍሬ ማለት ነው። ስለዚህ ይሄ ጥቁር አዝሙድ ፍሬ የጥቁር አዝሙድ ፍሬ እንደዚህ አርገን ሁለት የሻሂ ማንካ ጨምረንበት፣ ሁለት የሻሂ ማንካ ጨምረንበት፣ ሁለት የሻሂ ማንካ አንድ የቡና ሲኒ ላይ ጨምራችሁ እንደዚህ አርጋችሁ ለልጆች ስጧቸው፣ ለልጆች ስጧቸው። ከዛ ልጆቹ ይብሉት፣ ልጆቹን እባካችሁ አስለምዷቸው። እንዶም እንደሚባለው ከሆነ የልጆች በትምህርት ጎበዝ እንዲሆኑ አይምሯቸውን ይከፍታል። የማስታወስ ችሎታቸውን የመሐፈዝ ነገሮችን ሚሞራይዝ የማድረግ ችሎታቸውን የልጆችን በጣም ይጨምራል። ይሄ ራሱ ማለት ነው። ስለዚህ ኮንትሮልም ፕሪኬሽንም ፕሪቬሽንም ገብታችሁ አላለ ትሪትመንትም ወደ አራት ነገሮችን ነገሮች ለማከላከያም፣ ኮንትሮል ማድረጊያም መዳኛም በሙሉ እዚ ውስጥ ያለው ይቅርታ የቤታችሁ ውስጥ በቀላሉ ስለሚገኝ እንዳትንቁት። በአላህ ፍቃድ መድኃኒት ይሆናችኋል። ኢንሻአላህ። ስለዚህ በአላህ ፍቃድ መድኃኒት ይሆናችኋል። ስለዚህ አሁን አብሶ ማድረግ ያለብን ነገር በጅንካ የሚኖሩ ውድ የኔ ወንድሞችና እህቶቼም ሁሉም እዚህ ያላችሁ አዲስ አበባም ያላችሁም፣ እባካችሁ ኦሪጂናል ማር ፈልጉ። ጥሩ ማር የሆነ ማር ፈልጉ። ማርና ጥቁር አዝሙድ የቤት አስቀምጡ። ስለዚህ ከነገ ጀምራችሁ ማለት ነው፣ ከነገ ጀምራችሁ ይሄን ነገር ውሰዱ ባካችሁ። ወላሂ ይጠቅማችኋል ኢንሻአላህ ቢኢዝኒ ረቢና ሊአናሁ በቃ። ይህ መድሃኒት በቁርአንም በሐዲስም የተመሰከረለት ሰማያዊ አዋጅ ነው። ውድ ወንድሞች፣ የመሬት አዋጅ ሳይሆን ሰማያዊ አዋጅ ነው። ሰማያዊ አዋጅ ገባችሁ። ስለዚህ ትልቅ የሆነ መድኃኒት ነው። እኔ እንደውም ውጭ ሀገር ያሉት እንደዚ አሜሪካ፣ አውሮፓ አዚያ የሚኖሩ ሰዎች ማለት ነው አብዛሃኞቹ በጣም በካንሰር ተጠቂዎች ይበዛሉ። ምክንያቱም ግዴታ የስድስት ወር የአንድ ዓመት የሁለት ዓመት በፍሪጅ ላይ የተቀመጡ ስጋዎችን ታርዶ የቆዩ ስጋዎችን፣ ሁሉም ነገር አርቲፊሻል ነው የሚበሉት። የሚጠጡት ነገር በጣም በኬሚካል የሞላ የታሸገ ነገር ነው። ስለዚህ ነገር ልጆቻቸውን በቀላሉ ሆድ ውስጥ እያለ ወደ ኦቲዝም እንዲጋለጡ ያደርጋል። ልጁ ኦቲዝም ይጋለጣል። እናትየው ራሱ ለተለያዩ አይነት በሽታ ይጋለጣሉ። ይህ ሁሉ ምንድን ነው? ከዚህ የተነሳ ነው። ስለዚህ ከኢትዮጵያ መጣችሁ፣ ከደግሞ ከአፍሪካ ጥሩ የሆነ ማሪ ይዛችሁ ሂዳችሁ፣ ጥቁር አዝሙዱን አዘጋጅታችሁ በባዶ ሆድ ጠዋት ጠዋት፣ ውጭ ሀገር የምትኖሩ ማለት ነው። መክራችኋለሁ፣ ላላህ ብዬ ነው ይሄን ነገር የሚነግራችሁ ከናንተ ምንም አልፈልግም። ላይክ ማታርጉልኝ፣ ኮሜንት ጥሩ ኮሜንት ችግር የለው። ለወጅህ ኢላ ፈቃት ፈቃት ለወጅህ ኢላ ለአላህ ፊት ኢንሻአላህ ፈልገነ። ውድ ወንድሞች እና አህቶች፣ ስለዚህ ይህ መድሃኒት የትኛውን በሽታ በአላህ ፍቃድ ይከላከላልም ያድናን፣ ኢንሻአላህ ቢኢዝኒላህ። ስለዚህ ውድ ወንድሞች እና አህቶች፣ ይሄን ይመስላል ፕሮግራሞቻችን። ስለዚህ መድገም የሚፈልጉ ሰዎች አሁን ቅድም ጀምሬ የተናገርኩ ነበር። እኔ አው ጥቁራዝ ሙድ ስላለ ማሩ ኦሪጂናል ከሆነ ለሁሉም ሰው ይችላል። ውድ ወንድሜ ማሩ ኦሪጂናል መሆን አለበት። ኦሪጂናል መሆን አለበት። እሺ። ሁለተኛ ደግሞ በሽታን የመከላከል ማንኛውም ማርዛማ የሆነ ቫይረሶችን ማርዛማ የሆነ ቫይረሶችን ባክቴሪያዎችን፣ እንደዛ አይነት ማርዛማ ነገሮችን ሰውነታችን አሁን ለምሳሌ ይሄ ማርበርግ ልክ ሰውነትን የመረዝ እንደመረዝ ባህሪ ነው። ቫይረሱ በጣም ኃይለኛ ነው። እንደም ከኢቦላ ጋር ኢቦላ ነበር የሚያስፈራው አለ ከኢቦላ ጋር ሲያነጻጽሩት በጣም ሀይለኛ እንደሆነ ነው እንድትፈሩ አይደለም ውድ ወንድሞቼ እና እህቶቼ መጠንቀቂያ መንገድ ምጀላችሁ ስለመጣው ነው ስለዚህ ይህ መጠንቀቂያ መንገድ ምንድነው ሁለተኛ የመጀመሪያ መንገድ ነግሬያችኋለሁ የመጀመሪያ ሁሉም ቤት ውስጥ የሚገኝ ውህድ ይህ ውህድ ነው በሽታንም ይከላከላል የታሸገ ነገር ብላ ችግር የለውም ያልታሸገም ብላ ችግር የለውም ግን ሁል ጊዜ በጠዋት ጠዋት ይህን ውድ ራሳችሁን አስተምሩ። ውድ ወንድሞችና እህቶች ይስ ብላክሲድ ዊዝ ሃኒ ነው። በቃ ምንም ልዩነት የለውም። በት ይህ ሃኒ መሆን ያለበት ኦርጋኒክ የሆነ ንጹህ የሆነ ንቦቹ ኦሪጂናል የሆነ መሆን አለበት። ስለዚህ ይሄ ደሞ ብላክሲዱ ይሄ ብላክሲድ ደግሞ ጥቁር አዝሙድ ነው። ስለዚህ ይሄ ጥቁር አዝሙድ እንዳልኳችሁ ሁለት ማንኪያ በማር አርጋችሁ በሲኒ አርጋችሁ ኢንሻ አላህ

አሁን የሁለተኛው መከላከያ መንገዳችን ምንድነው? የሁለተኛ፣ መርዝ ሰውነትን የሚመርዝ ነገር በሙሉ አሁን ለምሳሌ ይሄ ማርበርግ በጣም በአፍንጫ ደም የማስወጣት ባህሪ ያለው፣ ሰውነት ውስጥ ያለ ፈሳሾችን የመምጠጥ ባህሪ ያለው፣ ሰውን ቶሎ ወደ ሞት እንዲፋጠኑ የማድረግ ባህሪው በጣም ከፍተኛ ነው። ስለዚህ አሁን ከውጭ እየሰማን እንዳለነው ከሆነ እሱ የተጠቁ ሰዎች፣ ከሞት የተረፉ ሰዎች የተወሰኑ ሰዎች ናቸው። ብዙ ሰዎች በጣም የሞቱ ሰዎች ይበዙበታል። ስለዚህ ውድ ወንድሞች፣ እናቶች፣ ስለዚህ ሰውነትን ምንድን ነው የሚያደርገው? ይመጣል በቃ በቀላሉ ኦርጋኖችንን ኮንትሮል ያደርጋል። ኩላሊት የሚሰራውን ስራ እንዲዳከም ያደርጋል። ሊቨር የምትሰራውን ስራ ሌላ ልዩነት የለውም በቃ እና ሰውነታችን የበሽታ የመከላከል አቅማችንን ይመልሰዋል። ይህን ሁሉ ስራ በአክቲቭ አድርጎ በጣም በፍጥነት በሳምንታት ውስጥ ስለሚሰራ ብዙ ጊዜ እሱ ላይ ሞት የሚበዛው ለዛ ነው። ውድ ወንድሞቼ እናቶች